ሎተሪ ደርሶናል በማለት የማታለል ወንጀል የፈጸሙ ሁለት ተጠርጣሪዎች ላይ ክስ ተመሰረተባቸው። ዋና ሳጅን ደጀኔ ውልፋታ ዘግቦታል። ለረዳት ሳጅን ፍጹም በቀለ እንደሚከተል ያቀርቧል። ተጠርጣሪዎቹ የማታለል ወንጀል የፈጸሙት በቦሌ ክፍለ ከተማ ወረዳ 14 ገርጂ መብራት አካባቢ ከቀኑ 8 ሰዓት ላይ ነው። የግል ተበዳይ ወጣት ዳኒ ፍቃድ የተባለው መንገድ ላይ እየተንቀሳቀሰ እያለ ተጠርጣሪዎቹ ደርሰው የ75000 ብር ሎተሪ ደርሶናል ብለው ለመተማመኛ ብርና ሞባይል በማለት ከተቀበሉት በኋላ ለመሰወር ሲሞክሩ በኅብረተሰቡና በፖሊስ ትብብር መያዛቸውን ተናግረዋል። 75 ደርሶና ሎተሪ አውጣልና ይሉኛል አይ እኔ ያለ ወጣም ራሳቸው አውጡ ስላቸው። ከዛ በኋላ እኛ መታወቂያ የሌለን ነው ባክ ክርስቲያን ማተብ ስላለን ያመና እንግዲ ብዙ ሰው ሞልተዋል አሉ። እሽካላቸው ብዬ ከዛም በኋላ ስንመጣ ስልክ አስይዘን አሉኝ። አዛዋዲ አስያስኳቸው ብርም ስጠናሉኝ። ሰጧቸው ይህን ያህል 75 ሺህ ገንዘብ ሰጥተንህ አንተ እንዴት አታሲዘንም በምን እናምናሃለን? ሲሉኝ ሰጠዋቸው፣ መጀመሪያ ስልክ፣ ከዛ ብር። በዚህ በቀይ አድርጌ ነበረ እንደዚህ አድርጌ ሰጧቸው። 7 ኢንፊኒክስ ስልክ ነው። ልክ ትንሽ እንደ ተራሙር ዝም ብዬ እግር የቀጥቀጣለና አነቀውና ዘወር ብዬ ሳይ እየሮጡ ከዛ፣ ኦ ስል ስልኩን ወረውሮ ሲሮጥ ህዝብ ያዘልኝ፣ ህዝብ ይዞልኝ፣ ፖሊስም ደረሰ። ከዛ እነሱም ፖሊሶቹም ያዙ። በቦሌ ክፍለ ከተማ የገርጂ አካባቢ ፖሊስ ጣቢያ የወንጀል ምርመራ ማስተባበሪያ ኃላፊ ምክትል ኢንስፔክተር አሊ ከማል እንደተናገሩት ተጠርጣሪዎቹ ተገቢው ምርመራ ተጣርቶባቸው በክፍሉ አቃቢ ሕግ በኩል ክስ እንደተመሰረተባቸው ተናግረዋል። አካባቢ ላይ የነበሩ ወጣቶች እነዚህ ሰዎችን ተከትሎ መያዝ ችለዋል። ከያዙ በኋላ ብሩን አንደኛው ብር የያዘው ሮጦ የሆነ ክንድ ቆሻሻ ገንዳ ነገር ነበረ፣ የዛ ውስጥ ሂዶ እየተደበቀ ሌላኛው ደግሞ እዛው ይዞ ስሮጥ የነበረውን ስልኩን ወደ ግል ተበዳይ ወርውሮ የጣለውና እዛው የተያዙበት ሁኔታ አለ። የተጠርጣሪዎቹ ጉዳይ በአሁኑ ሰዓት ገርጂ ፖሊስ ጣቢያ ታስሮ ምርመራ ላይ ይገኛሉ። የምርመራ መዝገቢም ተደራጅቶ ለፌዴራል አቃቢ ህግ ተልኮ የአርቴዲ ችሎት እየታዩ ያሉበት ሁኔታ አለ። በከተማችን አዲስ አበባ በተደጋጋሚ ጊዜ ሎተሪ ደርሶናል በማለት በየአካባቢው በመንቀሳቀስ ግለሰቦችን ሲያታልሉ የነበሩ ተጠርጣሪዎች ፖሊስ በቁጥጥር ስር በማዋል ሕጋዊ እርምጃ እንዲወሰድባቸው እያደረገ እንደሚገኝና በየጊዜው ዜጎች እንዳይታለሉ መዘገባችን የሚታወቅ ቢሆንም አሁንም ሎተሪ ደርሶናል በማለት የማታለል ወንጀል የሚፈጽሙ ወንጀል ፈጻሚዎች እንዳሉ ህብረተሰቡ ተገንዝቦ ጥንቃቄ ማድረግ ይኖርበታል፣ የአዲስ አበባ ፖሊስ መልእክት ነው።